በዝቅተኛ ኑሮ ደረጃ የሚገኙ ወገኖች በማህበረሰብ አቀፍ ጤና መድኅን ታቅፈው ፍትሐዊ የህክምና አገልግሎት እንዲያገኙ ድጋፍ ማድረግ እንደሚገባ በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ አስገነዘቡ። የክልሉ የማህበራዊ ክላስተር አመራሮች የጤና መድኅን ቤተሰብ ምስረታና የመታወቂያ ርክክብ አድርገዋል። እያየው ተስፋው ነው። ፍትሐዊ የጤና አገልግሎትን በህብረተሰቡ ዘንድ ለማረጋገጥ የማህበረሰብ አቀፍ ጤና መድህንን ተግባራዊ ማድረግ በማስፈለጉ በትኩረት እየተሰራበት ይገኛል። በተለይ በዝቅተኛ ኢኮኖሚ ደረጃ የሚገኙ የህብረተሰብ ክፍሎች ፍትሐዊ የጤና አገልግሎት ተጠቃሚ እንዲሆኑ የክልሉ መንግስት ገንዘብ መድቦ በማህበረሰብ አቀፍ የጤና መድህን አባልነት እንዲካተቱ እያደረገ ነው። በዚህም የጤና አገልግሎት ተጠቃሚ የሆኑ በርካቶች ናቸው። በክልሉ የሚገኙ 23 የማህበራዊ ክላስተር መሪዎች ደግሞ በግላቸው ገንዘብ በማውጣት አቅም ለሌላቸው ወገኖች የዓመት የጤና አገልግሎት ውጫቸው ያለባቸውን የክልሉ ጤና ቢሮ ኃላፊ አብዱልከሪም መንግስቱ ተናግረዋል። እዚህ ቤተሰቦቻችንን ነው የጠራ ነው። የማህበራዊ ክላስተር አመራሮች ቤተሰብ መመስረት አለብን፣ ወገኖቻችንን ማገዝ መደገፍ አለብን በሚል እነዚህም ቤተሰቦች ለዛሬ ብቻ ሳይሆን በቀጣይም ራሱ ይዘን መዝለቅ መቻል አለብን፣ የጤና ዋስትናቸውን በራሳችን ማረጋገጥ መቻል አለብን የሚል ትልቅ ቁርጠኝነትና ትልቅ ኃላፊነት ተወስዶ ቤተሰብ መመስረት ተችሏል። የኢኮኖሚ አቅም የሌላቸው ወገኖች የጤና አገልግሎትን ለማግኘት እንዳይቸገሩ እነሱን ታሳቢ ያደረገ ስራ መስራት እንደሚገባ የተናገሩት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ እና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ናቸው። የማህበራዊ ዘርፍ መሪዎች ለሌሎች አርአያ ለመሆን እጅ አጥር ወገኖችን ቤተሰብ በማድረግ የጤና አገልግሎት ወጪያቸውን መሸፈን ችለዋል ብለዋል። ተግባሩ ተጠናክሮ መቀጠል እንደሚገባው በማሳሰብ ወደ አርባ አምስት ቤተሰቦችን በተናጠል በግለሰብ ደረጃ ስናሰላ ወደ 194 አካባቢ የሚሆኑ ግለሰቦችን ተረክበናል ወይም እየተረከብን ነው ማለት ነው። እኛ እያደረግነው እና እየሰራን ያለ ነው። አሁን ትንሽዬ መነሻ እንጂ ብቁ አይደለም። ብዙ ሁኖ አይደለም ወይም ደግሞ ሕብረተሰባችን በዚህ ደርሰን መፍትሔ አምጠናል ብለን አይደለም፣ ግን ለሌላው ሞዴል መሆን መቻል አለብን ነው። የአመት የጤና አገልግሎቶቻቸው የተሸፈነላቸው ወገኖችም ለተደረገላቸው ድጋፍ አመስግነዋል። ልጆች በመሀል ቢታመሙ ምን ቢሉ ብር ገንዘብ ኖረኝ አልኖረኝ አይደለም። የጤና መድን ካርዴን ይዤ ሄጄ በፈለግኩበት ሰዓት ልጅ ቤተሰቦቼ፣ እኔም ህክምና እናገኛለን ማለት ነው። በተጨማሪ ደግሞ እኔ የማያቋርጥ መድኃኒት ተጠቃሚ ስለሆንኩኝ ብዙም አያሳስበኝም። እስካሁን ድረስ እግዚአብሔር የተመሰገነ ይሁን። ሁለቴ ታድሶልኛል። ሁለቴ ያው እታከማለሁ። ሲቀጥል ግን እንደዚህ አይነት ደረጃ ላይ መድረሳችን ለእኛ ከፍተኛዎች ሳይሆን ለዝቅተኛ ነዋሪዎች ጥሩ ደረጃ ሆኖልናል። እንደ ልባችን ልጆቻችን ቢታመሙ እኛ ብንታመም ከዚህ በኋላ የምናስብበት ነገር የለንም። ከእንግዲህ በኋላ ላለው ነገር ለቤት የወጭ እንጂ ለሕክምና ወጪ የማስበው ነገር የለኝም። በአሁኑ ሰዓት ኑሮ ዝቅተኛ ሆነን በምንኖርበት ሰዓት አንድ ልጅ ታሞ ሶስት ሺ አራት ሺ ብር የማይጠቅምበት ሰዓት ነው። ከአንድ ቤተሰብ አራት ቤት አራት ሰው ስታገኝ ያን ሰው ማሰብ ነው። አሁን ግን እግዚአብሔር የተመሰገነ ይሁን ታድሷል። እስከ መጨረሻው ህይወታችን እስካለ ድረስ ተብለናል። እግዚአብሔርን እያመሰገነ ይህም መስሪያ ቤት እያመሰገነ እናንተንም ክፉ አይይብነ እኛንም መማይንካን ብለን እንግዲህ እንለምናለን። በአማራ ክልል 80.1 በመቶ የሚሆነውን ህዝብ የማህበረሰብ አቀፍ ጤና መድን አባል ማድረግ መቻሉንም ከቢሮው የተገኘው መረጃ ያመላክታል።